በዚህ ሳምንት አንድ አፍታ ስለ ጤና ነው በየአርባ ሰከንዱ አርባ ቀን አላልኩኝም አርባ ሰዓት አላልኩኝም ወይም አርባ ሳምንት በየአርባ ሰከንዱ አንድ ሁለት ሦስት ብለን በምንቆጥራት አርባ ሰከንድ ውስጥ እንዲህ ዓይነት ታሪክ ሰምታችኋል ኧረ እከሊት ወይም ደግሞ እከሌ አብሮኝ ነበር እኮ አሁን ስንጫወት ነበር እኮ በቃ ሻወር ልግባ ብሎ እኮ ነው ይኸው በዛው የቀረው ወይ ደግሞ እከሌ መኪና እየነደደ ነው የራሱ ወይ ደግሞ ምክንያቶች አሉ ምክንያቶቹ በዚህ መንገድ እንመልከታቸው። የመጀመሪያው ነገር በሚገጥማቸው ጊዜ ደረቴ ላይ ከፍተኛ የሆነ የመጫና አይነት ስሜት ተሰማኝ ይላሉ። እንደውም ሲገልጹት ምን ይላል መሰላችሁ ብዙ ጊዜ ታዋቂው የእግር ኳስ ተጫዋች የአርጀንቲናው ኮኮብ ዲያጎ አርማንዶ ማራዶናን መቼ የማያውቀው ሰው አለ ብዬ አልገምትም። ነገር ግን ይህ ሰው በህይወት የለም። ለህይወቱ ማለፍ ምክንያት ተብሎ ከተገለጹ ነገሮች መካከል ይህ ዛሬ እየተነጋገርን የምንገኘው እንዲህ አይነት ምልክት ሲያሳዩ ከሰማችሁ ትልቅ ማስጠንቀቂያ ናቸው እና በአግባቡ ስሙ። በነገራችን ላይ ይህን ቪዲዮ እስከ መጨረሻ ሰላም ጠና ይስጥልን። ውድ የኢትዮ ነርሲንግ ስቱደንትስ የዩቱብ ቻናል ተከታታዮቻችን፣ ነሆ አንድ አፍታ ስለ ጤናችን ተጀመረ ሳምንታዊ ፕሮግራም የሆነው አንድ አፍታ ስለ ጤናችን እነሆ። በዚህ ሳምንት ደግሞ አንድ ወሳኝ ስለሚባል አሁን ላይ በከፍተኛ ሁኔታ በማህበረሰባችን ውስጥና እና በአገራችን ላይ እየተከሰተ ስለሚገኘው ስለ አንድ ወሳኝ በሽታ ሊያካፍላችሁ እነሆ ዝግጅቱን አጠናቀው ከተፍ ብሏል። ከእናንተ የሚጠበቀው ሰብስክራይብ በተኗ መጫን ይሄ ቪዲዮ ለብዙ ሰዎች ይደርስ ዘንድ ላይክ እና ሼር ነው የሚጠበቅባቸው፣ እና ይህንን አደራ ለማለት እንወዳለን። እኔ እንደተለመደው ሳምንታዊ ፕሮግራም ከሆነው አንድ አፍታ ስለጤናችን ጋር አብሬያችን ቆየው ዮናታን ነኝ። በቀጥታ ወደ ቪዲዮችን እንገባለን። መልካም። ስለዚህ በዛሬው ቆይታችን የምንነጋገረው ምን መሰላችሁ? ዛሬ የምንነጋገረው? በሽታው ጥቃት የሚፈጸምበት ወይም ደግሞ ዛሬ ሴናሪዮ ሙሉ ታሪኩ የሚያጠነጥነው የት መሰላችሁ ልባችን ላይ ነው መቼም ይህች ልብ መከራ ብዝቶባታል እንዳላት ብዙ ጥቅም ብዙ ጫናዎችም ይደርስባታል በተለያዩ መንገዶች ስለዚህ ምን መሰላችሁ እንደውም አንድ መረጃ ልንገራችሁ በአለም አቀፍ ደረጃ ደብሊው ኤች ኦ ወይም ደግሞ የዓለም አቀፉ የጤና ድርጅት ባጠናው መሰረት በየአርባ ሰከንዱ 40 ቀን አላልኩኝም። 40 ሰዓት አላልኩኝም። ወይም 40 ሳምንት። በየአርባ ሰከንዱ አንድ ሁለት ሶስት ብለን በምንቆጥራት 40 ሰከንድ ውስጥ ዛሬ ከምናወራው ጋር ተያይዞ ሰዎች ህይወታቸውን ያጣሉ። በምን ዛሬ የምነጋገርበት በሽታ ምን ያክል ከባድ እንደሆነ አስተውሉልኝ። ነገር ግን ይሄ ሁሉ የሆነ በቀላሉ መከላከል እንችላለን፣ የዛንም ሰው ህይወት መታደግ እንችላለን። ምን መሰላችሁ ዛሬ የምነጋገረው እንግዲህ ልባችን በተፈጥሮ ሶስት ሽፋኖች አሏት። እነሱም የላይኛው ሽፋን አለ ወይም ደግሞ ይሄ ፔሪካርዲየም ብለን የምንጠራው ይሄ፣ ማለት ከውጭ የሚፈጠሩ ምቶች እና ግጭቶችን ለመመከት ያለ ከላይ ያለ ሽፋን አለ። እሱ ፔሪካርዲየም እንለዋለን። መሀል ላይ የምትገኝ ደግሞ የልብ ጡንቻ ወይም ደግሞ ማዮካርዲየም ብለን የምንጠራው አለ። በደንብ በጥንቃቄ ስምጭ ይባል፣ ምክንያቱም ይሄ የልብ ክፍል ነው ዛሬ ከፍተኛ ጥቃት የሚደርስበት የምንመለከተው በደንብ አድርገን። ሲቀጥል ደግሞ ውስጠኛው ክፍል አለ እሱም ኢንዶካርዲየም ይባላል። ስለዚህ ልባችን ሶስት ሽፋኖች እንዳሉት እንመልከ። እሺ፣ ስለዚህ ጤናማውን በዚህ መልኩ ከነገርኳችሁ አሁን ተመልከቱ። እንዲህ ቀጥታ የአማርኛ ትርጓሜ አላገኘሁለትም፣ ነገር ግን ይሄ ዛሬ የምንነጋገረው በሜዲካል ተርሙ ማዮካርዲያል ኢንፋርክሽን ወይም ደግሞ ይሄ ሀርት አታክ ብለን የምንጠራው ነው። ተመልከቱልኝ እዚህ ጋር ግን ያው ስንነጋገረው እንደ ማህበረሰብ ወረድ አድርገን በምንግባባበት መልኩ ቆንጆ አርጊ ስለማቀርብላችሁ ምንም ችግር የለውም። ነገር ግን ይሄንን በየአካባቢያችሁ ሰምታችኋል። ይሄ በሽታ በጣም አስቀያሚ ነው። ከቤተሰባችን ከኛና ከሀገሩ በሙሉ ከዓለም ይራቅ ብዬ መጀመሪያ እመኛለሁኝ። ምክንያቱም በጣም መጥፎ በሽታ ስለሆነ ምን መሰላችሁ እንዲህ አይነት ታሪክ ሰምታችኋል። አረ እከሊት ወይም ደግሞ እከሌ አብሮ የነበረ እኮ አሁን ስንጫወት ነበር እኮ፣ በቃ ሻወር ልግባ ብሎ እኮ ነው ይሄው በዛው የቀረው። ወይ ደግሞ እከሌ መኪና እየነዳ ሄዶ ሞተ። ወይ ደግሞ አረ ቁጭ ብለን እየተሳሳቀን አሁን ብዙ ነገር አድርገን አብረን ውለን እንዴት በአጋጣሚ ሆኖ በቃ ሞት የተባልኩት እንዲህ አይነት ታሪኮች በየአካባቢያቸው ሰምተናል። ከእንደዚህ አይነቶች ጀርባ ብዙ ሌሎች ምክንያቶች ቢኖርም ዋነኛው ትልቁ ምክንያት ጋር ተያይዞ አሁን ላይ ደግሞ ቅድም ከነገርኳቸው የዓለም አቀፍ ገለጻ አንጻር ይህ ዛሬ የምንነጋገረው ልባችን መጀመሪያ በነገርኳችሁ መሰረት ሶስት ሽፋን አላቸው። ከሶስቱ ሽፋኖች ውስጥ መሀል ላይ የምናገኘው ይሄ የልብ ጡንቻ ብለን የምንጠራው ወደዛ ወደ ልብ ጡንቻ ይዞ ይሄድ የነበረ የደም ቧንቧ ወይም ደግሞ ኮሮነሪ አርተርያልን የምንጠረው የምንጠራው ሙሉ በሙሉ በመዘጋቱ ምክንያት ይህቺ የልብ ጡንቻ ያልኳችሁ የልባችን ሽፋን ስራዋን በሚያስተጓጉልበት ወቅት ምን እንለዋለን? ማዮካርዲያል ኢንፋርክሽን ወይም ደግሞ ሄርት አታክ ይለዋል። ወይም የልብ ህዋሶችን የሚገል በዋነኝነት ደግሞ ይህ የልብ ጡንቻ ህዋሶችን የሚገል የልብ በሽታ ዛሬ የምነጋገርበት ርዕሳችን ነው ማለት ነው። እንደ ትርጓሜ በዚህ መንገድ ካወቅን ይህ ማዮካርዲያል ኢንፋርክሽን ወይም ደግሞ ሄርት አታክ ብለን የምጠራው የራሱ የሆኑ ምክንያቶች አሉት። ምክንያቶቹን በዚህ መንገድ እንመልከታቸው። የመጀመሪያው ታዋቂው ምክንያት በዚህ አንድ አፍታ ስለጤናችን በመጀመሪያው ክፍል ስላቀረብኩላችሁ ይህ የከፍተኛ የደም ግፊት ዋነኛ ትልቁ ምክንያቱ ነው። እንዴት ንገራችሁ ዚጋ ሰዎች በከፍተኛ የደም ግፊት እየተሰቃዩ ከሆነ በደም ቧንቧቸው ውስጥ ደም በከፍተኛ ግፊት በሚያልፍበት ወቅት የደም የዛን ይሄ ኮሮነሪ አርተሪ ወይም ደግሞ የልብ ጡንቻን መግባት የነበረው የደም ቧንቧ ላይ ከፍተኛ የሆነ ሆነ ጉዳት ያደርስባታል። ከዚህም ጋር ተያይዞ ያንን ለማገገም ለማሻል በማሰብ የተለያዩ እሱን ሊያግዙ የሚችሉ ደግሞ ምን ይመጣሉ? እነዚህ የደም ሕዋሶች ውስጥ የፕላትሌት እያልን የምንጠራቸው መጥተው ቦታውን ለማከም ይሞክሩታል። ሰውነታችን አስደናቂ ነው። በዚህ መንገድ ግን ልክ ክፍት የሆነውን ፓርት ምን እያደረገው ይመጣል? እየዘጋው ይመጣል ማለት ነው። ስለዚህ ከፍተኛ የደም ግፊት እንደ ትልቅ ምክንያት ይጠቀሳል፣ የመጀመሪያውም ነው። ሌላው ደግሞ ከፍተኛ የሆነ በደማችን ውስጥ ከፍተኛ የሆነ የኮሌስትሮል ወይም ደግሞ የአመጋገብ ሁኔታችን ይሄ ፋት ላይ ያተኮረ ይሄ ደግሞ በጣም ለጉዳት ላይ ደርሱም የሚችሉ የፋቶች ጥርቅም የሚባለው በጤናው ተርም ይሄ ሎው ደንሲቲ ላይፖፕሮቲኖችን በከፍተኛ ሁኔታ በደማችን ውስጥ በበዛ ቁጥር የዛን ልባችን ጡንቻ ይሄድ የነበረውን የደም ቧንቧ ምን እያደረገ ይመጣል ማለት ነው እያጠበበው እያጠበበው፣ በስተ መጨረሻም እየዘጋው ይመጣል። እስካሁን እንግዲህ አንድ አፍታ ስለ ጤናችን በእንደዚህ አይነት ምግቦች ዙሪያ ትልቁን አጽንኦት ስጡ እያለ ሀሳቡን ምክሩን ይሰጣል። ትልቅ ጥንቃቄ እናድርግ። ስለዚህ ይሄ እንደ ምክንያት እንጠቀሳል። ሌላው ሲጋራ ማጨስ። ሲጋራ በሚጨስበት ጊዜ ያልኳቸውን የዛን የልብ ጡንቻን ይመግብ የነበረውን የደም ቧንቧ በከፍተኛ ሁኔታ ይጎዳል። በተጨማሪም ደግሞ ይሄ እንቅስቃሴ አልባ የሆነ የህይወት ዘይቤ የምንመራ ሰዎች ካለን እንዲህ አይነቱ ነገር በከፍተኛ ሁኔታ ይጠቀሳል። ሌሎች እንደነየ ስኳር፣ ታማሚ የሆኑ ሰዎች፣ ጭንቀት ፕላስ ደግሞ በቤተሰብ ውስጥ ያለ ታሪክ ካለ ይህ አይነቱ በልብ ጡንቻ ላይ የሚከሰት አደገኛ የሆነ ከፍተኛ እስከ ሞት ድረስ በጥቂት ደቂቃዎች ውስጥ ላይ ደርሰን የሚችለውን አደገኛ ጉዳት በልብ ህዋሶች ላይ እንዲከሰት ምክንያቶች ተብለው የተዘረዘሩት ዋነኞቹ እነዚህ ናቸው። ያላችሁት ከኢትዮ ነርሲንግ ስቱደንትስ የዩቲዩብ ቻናል ጋር ይህ አንድ ሀፍታ ስለጤናችን ነው። እንግዲህ በዚህ አንድ ሀፍታ ስለጤናችን ብዙ ጤና ነክ የሆኑ መረጃዎችን በነፃ ለእናንተ እያጋራ እንገኛለንና ሰብስክራይብ፣ ላይክ፣ ሼር ማድረጋችን አትዘንጉ እያለን እንቀጥላለን። በዚህ መንገድ የተከሰተው ይህ ማዮካርዲያል ኢንፋርክሽን እያለን የጠራን ነው ወይም የልብ ጡንቻ ህዋሶችን በመግደል ላልተፈለገ በብዙ ስቃይ የሚዳርገን አልፎም ተርፎምስ ከሞት ሊያደርሰን የሚችለው ማዮካርዲያል ኢንፋርክሽን ወይም ደግሞ ይሄ ህርታታ ከሚባለው በዚህ መንገድ ትርጓሜውንና ምክንያቶቹን ካወቅን ምን አይነት ምልክቶች ያሳያል የሚለውን ደግሞ በአጽንኦት እንድታዳምጡኝ በአክብሮት ልጋብዛችሁ። ምልክቶቹ ሰዎች እንዲህ አይነት ምልክት ሲያሳዩ ከሰማችሁ ትልቅ ማስጠንቀቂያ ናቸውና፣ በአግባቡስ በነገራችን ላይ ይህን ቪዲዮ እስከ ከመጨረሻው ድረስ ከተከታተላችሁን እንዴት አድርገን ይህ ሄርት አታክ ወይም ደግሞ ማዮካርዲያል ኢንፋርክሽን በአማርኛው ከበድ ስለሚል ነው ቃሉ፣ ነገር ግን የልብ ጡንቻ ህዋሶችን በማጥቃት እስከ ሞት ድረስ ሊያደርስ የሚችለው በሚከሰትበት ወቅት ምን እናድርግ የሚለውን ቴክኒክ እምነግራቸዋለሁ። አብራችሁን ቆዩ። ስለዚህ ምልክቱ ጋር ስንመጣ ሰዎች እንዲህ አይነት ነገር በሚገጥማቸው ጊዜ ደረቴ ላይ ከፍተኛ የሆነ የመጫና አይነት ስሜት ተሰማኝ ይላሉ። እንደውም ሲገልጹት ምን ይላል መሰላችሁ ብዙ ጊዜ ልባችን ላይ ይሄ ዞን መጥቶ የዞን እግር መጥቶ እየተጫነኝ ይመስላል ይላሉ። እዚህ አካባቢ በግራ በኩል በነገራችን ላይ መቼም የኢትዮ ነርሲንግ ስቱደንትስ የዩቲዩብ ቻናል አንድ አፍታ ተከታታዮቻችን፣ መቼም የልባችን የቱ ጋር ነው የሚገኝ ብላችሁ እዚህ ጋር እንደማትሉኝ ተስፋ አለኝ። ምክንያቱም ብዙ ሰው እኛም ደግሞ ልጅ እያለን ያው የልባችን የት ነው የሚገኝ እዚህ ጋ አመበኝ ምናምን እላለን። እንደዚያ ሳይሆን መቼም ትረዱኛላችሁ ብያስባለሁ። የልባችን የሚገኙ በግራ ክፍል እዚህ ጋር ያለውን አጥንት ተከትለን ስንመ ሲመጣ የምናገኘው ነው ልባቸው። ስለዚህ እዛ አካባቢ ላይ በቃ ከፍተኛ የሆነ ነገር የተጫነብኝ ይመስለኛል፣ እንደው ሲኖትራክ ትራክ ላይ ሊወጣ ይመስለኛል። ወይም ደግሞ የዝሆን ጫማ ክብደቱ ልግለጽላችሁ ብዬ ነው ላዩ ላይ መጥቶ የዝሆን ነገር የረገጠኝ ያክል ይሰማኛል ሊሉ ይችላል። ይሄ ይጠበቃል። ሌላኛው ደግሞ ህመሙ ከዚህ በማለፍ መሰራጨቱን ይቀጥላል። ከቦታው ከተፈጠረበት ህመም በማለፍ ወዴት አካባቢ ይሰራጫል መሰላችሁ? ወደ እዚህ አካባቢ ይሄ በግራ በኩል አገጭ አካባቢ፣ እናም ደግሞ በግራ በግራጃቸው አካባቢና በተጨማሪም በተለያዩ የሰውነት ክፍሎች ላይ ምን ያደርጋል ማለት ነው ይሰራጫል። በዋነኝነት የታልኳችሁ በግራ በዚህ በግራ በኩል የምናገኛቸው በአገጭ በኩል በእጃችንና ወደ ጀርባ አካባቢ ይህ ህመም ምን ያደርጋል ይሰራጫል። ከየት ተነስቶ ዋና መነሻ የት ነው? እዚህ የልባችን ጋ ነው። ነገር ግን ወደ ነዛ አካባቢዎች ይሰራጫል ልክ ምስሉ ላይ እንደምትመለከቱት ማለት ነው። መልካም ሌላው ደግሞ ለመተንፈስ መቸገር ይሄ አይነት ምልክት ያሳያሉ። በተጨማሪም ለዛ ያለው ስቃይ የሚነግረን በላብስ ምጥኑብናል ላባቸው በጣም ያለባቸዋል። የማቅለሽለሽ የማዞር ስሜት ይሰማቸዋል። በነገራችን ላይ ይህ የልብ ጡንቻ ህዋስን የሚገል ማዮካርዲያል ኢንፋርክሽን ወይም ደግሞ ሀርት አታክ ብዬ እየነገርኳቸው የሚገኘው ተሳይለንት ኪለር ይለዋል። ምክንያቱም ምን ይለዋል መሰላችሁ፣ የጤናው ሳይንስ አንዳንዴ በጣም የነገር ከመደጋገሙ የተነሳ ጥናቶች በዚህ መንገድ ይገልጹታል። አንዳንዴ በዝምታ ከሚገሉ በሽታዎች ውስጥ የሚጠቀስ ነው። ለዚህ እኮ ነው እከሌ ወይም እከሊት አብራችሁ ውስጥ ሳሳቅ ወይም አብሮ ሲሳሳቅ ቆይቶ ሻወር ወስዶ ሲወጣ ሞተ አራጠ ገብ እየሳቀ ተንሸራቶ ነው ዝም ያለው የሚባሉ ነገሮች የሚከሰሱት። እነዚህ ሁሉ ምልክቶች ላታዩ ትችላላችሁ፣ ስፔሻሊ ደግሞ ሴቶች ላይ እና እነዚህ በስኳር ህመም የሚሰቃዩ ሰዎች ካሉ ትልቅ ማስጠንቀቂያ ነገር ነው፣ እና በንቃት ንከታተል ይገባል ማለት ነው። እነዚህ ወሳኝ ምልክቶች ናቸው። በነገራችን ላይ እዚህ ጋር አንድ ታሪክ ልንገራችሁ መቼም በታሪክ ስናዋዘው የምናወረው ነገር ምን ያክል እውነት እንደሆነ ስለሚያስረዳም ብዙ ነገሮች። ስለዚህ ታዋቂው የእግር ኳስ ተጫዋች የአርጀንቲናው ኮኮ ዲያጎ አርማንዶ ማራዶናን መቼ የማያውቀው ሰው አለ ብዬ አልገምትም። ነገር ግን ይሄ ሰው በህይወት የለም። ለህይወቱ ማለፍ ምክንያት ተብሎ ከተገለጹ ነገሮች መካከል ይህ ዛሬ እየተነጋገርን የምንገኘው የሄርት አታክ ወይም ደግሞ ማዮካርዲያል ኢንፋርክሽን ይሄ ማለት ወደ ልብ ጡንቻ የሚሄደው የደም ተሸካሚ የደም ቧንቧ በመዘጋቱ ምክንያት ነው ማለት ነው የዚህ ሰው ህይወት ያለፈው ተብሎ ይጠቀሳል ማለት ነው። ማይፈልግም ይሄ አይነት ይሄ አደገኛ የሆነው የልብ በሽታ ብዙ ድራማ አይፈልግም እና ወዲያ ወዲያ አክሽን ስለሚገባ እምላችሁን ነገር በአጽኖት እንድትከታተሉ ይጋብዛችኋለሁ። ያላችሁት ከኢትዮ ነርሲንግ ስቱደንትስ የዩቲዩብ ቻናል አንድ አፍታ ስለጤናችን የተሰኘው ፕሮግራማችን ነው። ሰብስክራይብ ማድረጋቸውን አትዘንጉላለን። ያው ሰብስክራይብ ሰብስክራይብ ምንም ነው፣ ምን መሰላችሁ እኛንም ያግዘናል። ደግሞ ብዙዎቻችሁ መረጃዎች እንደሚያሳዩት ሰብስክራይብ ሳታደርጉ ነው ይሄንን ቪዲዮ የምትኮመክበውታሉና በነፃ እንግዲህ እያቀረብንላችሁ ነው። ከእናንተ የሚጠበቀው የሰብስክሪፕሽን በተኗን መንካት፣ በቪዲዮዎች ሲወጡ ቶሎ እንዲደርሳቸው እንደዛ ማድረጋችሁን አትዘንጉ። ሶ እንዲህ አይነት ምልክቶችን በታሪክ አዋስተን ከተመለከትን በምን አይነት መንገድ ይመረመራል የሚለው ነው የሚለው ነገር ማወቅ ብዙ ነገሮችን ግራ ከመጋባት ያድነናል እና ወደ ጤና ተቋም ወደሚመለከተው በአፋጣኝ እንግዲህ በነገራችን ላይ ዛሬ እየተነጋገርን የምንገኘው የልብ ጡንቻ ህዋሶችን የሚገለውና ልብን ከጥቅም ውጭ የሚያደርጋት ማዮካርዲያል ኢንፋርክሽን የኢመርጀንሲ ኮንዲሽን ነው እና በአፋጣኝ ነው ወደ ጤና ተቋም መሄድ ያለብን። እነዛ ፍራክሽን ኦፍ ሰከንዶች ወይም ደግሞ ደቂቃዎች የዛን ሰው ህይወት ሊያሳጡ ይችላሉ። እና እኚህ ምልክቶችን ከላይ ጠቀስኩላችሁ እና ሌሎች ምልክቶች ልክ ምስሉ ላይ በምታያቸው መንገድ ሲከሰቱ በአፋጣኝ ወደ ጤና ተቋም መሄድ ትልቁና ትልቁ እርምጃችሁ ሊሆን ይገባል ማለት ነው። ስለዚህ በዚህ መንገድ ከተመለከትን እንዴት ይመረመራል የሚለውን ደግሞ ልንገራችሁ እንዲህ አይነቱን ነገር ማወቃችሁ ነገሮች ግራ አይገቧችሁ ቢያንስ ሀሳቡ ይኖራቸዋል ስለዚህ ወደ ጤና ተቋም ከመጣ በኋላ የጤና ባለሙያ የሚመለከተው የጤና ባለሙያ የኢሲጂ ምርመራ ይደረግለታል ይሄ ኤሌክትሮካርዲዮግራም ብለን የምንጠራውን የልባችንን የስርዓተ ወይቭ ልክ ምስሉ የምትመለከቱትን በሚያሳይ ማሽን ምርመራ ይደረግለታል ሌላው ልባችን መጎዳቱም ከሚያሳዩ ነገሮች መካከል ይሄ ትሮፖኒን እያለ የምንጠራው ምርመራ አለ። ሰው ትሮፖኒን ብለድ ቴስት ሲሰራ ልትሰሙ ትችላላችሁ። በተጨማሪም ደግሞ አንጂኦግራፊ የደም ቧንቧን በደንብ የሚያመለክተን ነገሮች እናያለን። ምክንያቱም ይሄ ኮሮነሪ አርተሪ ወይም ደግሞ ትልቁ ወደ ልባችን የሚመግበው የደም ቧንቧን በደንብ አድርገን እንድንመለከት ይመከራል ማለት ነው። በዚህና በተለያዩ መንገዶች ሲመረመሩ ልትሰሙ ትችላላችሁ ሶ

ኢመርጀንሲ የሆነ ወይም ደግሞ በድንገተኛ ክፍል የሚሰጡ ልክ ሆስፒታል በምንደርስበት ጊዜ ምን ይደረጋል ወይም መፍትሄዎቹ ምንድናቸው? ካላችሁ ድንገተኛ ስለሆነ የሚወሰደው እንዲህ አይነቱ ይሄ ማዮካርዲያል ኢንፋርክሽን ቶሎ ነው መፍትሄዎች ላይ የሚገባው። ስለዚህም ነው ደቂቃዎች እና ሰከንዶች ትልቁን ዋጋ አላቸው። ዛሬ እየተነጋገረን በምንገኘው የጤና መረጃችን ማለት ነው ይህ ማዮካርዲያል ኢንፋርክሽን ወይም ደግሞ ሀርት አታክ ብለን የምንጠራው ይህ አይነቱ ነገር ሲከሰት ኦክስጅን ወይም ደግሞ የኦክስጅን ቴራፒ ይሰጣል። ምክንያቱም የአተነፋፈሱ እቺ ልባችን ነች እንግዲህ ወደ ሰውነታችን በኦክስጅን የበለጸገው እንደምታሰራጭልን አደል እንዴ። ሰው የኦክስጅን ድጋፍ ወይም የኦክስጅን ቴራፒ ይደረግለታል። የኦክስጅን ህክምና ሲቀጥል ደግሞ የህመም ማስታገሻ እንግዲህ አስቡት ህመሙ ላይ ሲኖትራክ የሄደብኝ ያክል ይሰማኛል፣ ወይም ደግሞ የዝሆን እግር መትሩት ጫነብኝ ይሰማኛል እስከ ማለት ከደረሰ ምን ያክል አደገኛ የሆነ ህመም እንደሆነ እንድታስተውሉልኝ ነው። ስለዚህ የህመም ማስታገሻ በከፍተኛ ሁኔታ ሞርፊን ነው ብዙ ጊዜ የሚሰጠው። ያው ግን የጤና ባለሙያና የሚመለከተው ሰው ነው ይህን የሚያደርገው ሰው። ግን እንደ መረጃ ሞርፊን የሚባሉ መድኃኒቶች ሲሰጡ እንሰማለን። የተዘጋውን የደም በ በረጋ ደም ከሆነ የተዘጋውን እነዛን ሰባብሮ ለመቆራረጥ የሚያገለግል ይሄ ትሮምቦላይቲክ ቴራፒ የሚባል ይሰጣል። እንደገና ደግሞ እንደነ አንቲፕላትሌት፣ አንቲኮዋጉለንት እና የመሳሰሉ ልክ ምስሉ ላይ የምታያቸው ነገሮች ይሰጣሉ። ከፍ ሲል ይህ በሰርጀሪ ድረስ እስከመታከም ይደርሳል። ሰርጀሪዎቹ እንደ አንጂኦፕላስቲ፣ ስቴንት ኢንሰርሽን እና የመሳሰሉት ይደረጋሉ፣ ልክ ምስሉ ላይ የምትመለከቷቸው። ይሄ ያው የሜዲካል ተርሞስ ነው፣ ትንሽ ኮንፊውዝ ያደርጋችሁ ይችላል። ግን ያው እንደ ጤና መረጃ አድርጋችሁ ውሰዱት። በዋነኝነት ደግሞ እዛ ስትደርሱ የሚሰሩ እና ወሳኝ የሚባሉ መረጃዎች ናቸው። እና እንታውቋቸው ያክል እንጂ ይገባኛል መቼም የጤና ቃላቶች ስለሆኑ ትንሽ ቃላቶቹ አዲስ ሊሆኑባቸው ስለዚህ ቅድም ቃል የገባውላችሁን ነገር አሁን ልግለጽላችሁ። ተመልከቱ። እዚህ ጋር ይህ የልብ ጡንቻን የሚያጠቃውና ልብን ከጥቅም ውጭ የሚያደርገው ማዮካርዲያል ኢንፋርክሽን ወይም ደግሞ በዛ ልብን ይመግባት የነበረው የደም ቧንቧ ኮሮናሪ አርተሪ በመዘጋቱ ምክንያት የተፈጠረውን አደጋ እንደተመለከትን፣ ምን እናድርግ የሚለውን ነገር ንጠቁማቸው ቺናት የዛሬ ስቶታይ ምን መሰላችሁ? ልክ ይሄ ነገር መከሰቱና እነዛ ቅድም የጠቀስኳቸውና ሌሎች ምልክቶቹ እነዚህ ነገሮች የዛን ሰው ህይወት ሊታደጉና ሊረዱ ይችላሉና በአጽኖት ተውሉልኝ። ምን መሰላችሁ? የመጀመሪያው እያደረገ ያለውን ሁሉንም ድርጊት እዛ ቦታ ላይ ማቆም ይሄ ማለት እየተንቀሳቀሰ እየሰራ ከሆነ እነሱ ነገሮች ሁሉ ማቆምና ረፍት ማድረግ። በምን አይነት ፖዚሽን ወይ ደው በምን አይነት አቋማት መሰላቱ ታስቀምጡት? እንዲህ አይነቱን ፔሸንት ልክ ምስሉ ላይ በምታዩት መንገድ ከጀርብ ከመቀመጫው ቁጭ ብሎ ደገፍ ብሎ ቀና ብሎ እንዲቀመጥ ማድረግ። በጀርባው በፍጹም እንዳታስተኙ። ሌሎች ተጨማሪ ሁኔታዎችና አስገዳጅ ነገሮች ከሌሉ በስተቀረ ይህ አይነቱ አቀማመጥ በፍጹም አይመከርም። የሚመክሩ የቱን አልኳችሁ? ቀና ብሎ ልክ ምስሉ ላይ የምትመለከቱ መንገድ ማስቀመጥ። ጥብቅ ያሉ አለባበሶች ለብሶ ከሆነ እነሱን ልብሶች የጠበቁትን ማላላት፣ ማረጋጋት ሰውየውን። በተጨማሪም ደግሞ ይሄ የ በተጨማሪም ደግሞ ይሄ አይነት ነገር በተከሰተ በኋላ ወዲያውኑ አንድ ሰው ራሱን ወደ መሳትና ራሱን እየሳተባችሁ የሚሄድ ከሆነ ወዲያው ልክ በምታዩት መንገድ የልብ ምቱና አተነፋፈሱ ወዲያውና በአፋጣኝ ቼክ አድርጓቸው። አተነፋፈሱንና ምን አልኳችሁ የልብ ምቱን በዚህ ስቴፕ ብታረጋግጡ በጣም ወሳኝና ትልቅ ጠቀሜታ አለው። ኤ ቢ ሲ የሚባል ስቴፕ አለው። ኤ ማለት የአተነፋፈስ ስርዓት ኤርዌይ ወይም ደግሞ ትንፈሳ መንገዱ ተዘግቷል አልተዘጋም፣ የሚለውን በደምብ መመልከት ልክ ምስሉ ላይ የምታዩቸው ቴክኒኮች ሲቀጥል፣ ደግሞ አተነፋፈሱ ማየት ቢ ብሪዝ ነው። ሲ ደግሞ ሰርኩሌሽኑን ወይም ደግሞ ፐልሱ በዚህ መንገድ ትመለከቱ እና በአፋጣኝ ልክ ምስሉ ላይ በምታዩ ቴክኒክ በጥንቃቄ ይሄ ሲፒአር ወይም ደግሞ የካርዲያ ፖሊነሪ ሬሰሲቴሽን የሚባለውን ማድረግ በዚህ መንገድ ብታደርጉት የዛን ሰው ህይወት ልንታደግ እንችላለን። ሌሎች የአንድ አፍታ ፕሮግራሞች እነሆ በዚህ መልኩ ይቀጥላሉ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ለሚመለከተው ቤተሰቦቻችሁ፣ ወዳጅ ዘመድ፣ አጋር ሼር እንድታደርጉ እጋብዛቸዋለሁ።